በኢትዮጵያና ኤርትራ መሃል ግጭት ከተነሳ ለቀጠናው ከባድ መዘዝ እንደሚያመጣ አንድ ዓለም አቀፍ ተቋም አስጠነቀቀ። ተቋሙ ሁለቱ ሀገራት ወደ ግጭት እንዳይገቡ የአውሮፓና አፍሪካ ሕብረትን ጨምሮ ሀያላን ሀገራት ዲፕሎማሲያዊ ጫና እንዲያደርጉ ጠይቋል። በዝርዝር ይዘነዋል። ከ750 በላይ የሐዋሳ ዩኒቨርሲቲ ሰራተኞች በተቋሙ ከስራ እንደሚሰናበቱ መገለጹና አምስት ሰራተኞች መታሰራቸው ቅሬታ አስነሳ። ከአምስት ዓመት በላይ ያገለገሉት እነዚህ ሰራተኞች የደም ማሻሻያና ቋሚ ቅጥርን በመጠየቃቸው ብቻ ዩኒቨርሲቲው ከስራ ገበታቸው እንደሚያሰናብታቸው መግለጹንና ከጥያቄው ጋር ተያይዞ ከ በላይ ሰራተኞች መታሰራቸው ተሰምቷል። ተጨማሪ ያለን። ከሶማሊያና ጅቡቲ ወደ የመን በሚወስደው የፍልሰት መስመር በኩል የሚጓዙ ፍልሰተኞች ቁጥር በ13 በመቶ መጨመሩን ዓለም አቀፉ የፍልሰት ድርጅት አስታወቀ። በመስመሩ ከተጓዙ ፍልሰተኞች መካከል 96 በመቶዎቹ ኢትዮጵያውያን ናቸው ተብሏል። ተጨማሪ ያለን ቻይና ከአሜሪካ ጋር ለሚደረግ ማንኛውም አይነት ጦርነት ዝግጁ መሆኗን ገለጸች። አሜሪካ በበኩሏ በተመሳሳይ የቻይናን አቋም በማንጸባረቅ አሜሪካም ለየትኛውም ጦርነት ምላሽ ለመስጠት ዝግጁ መሆኗን አስታውቃለች። ዝርዝር አለው። አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ፣ ውድ የኢትዮ ውይይት ቤተሰቦች። መረጃዎቹ በስፋት እንዲዳረሱ ቻናላችንን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትዘነጉ። አሁን ወደ ዝርዝሩ እናልፋለን። በኢትዮጵያና ኤርትራ መሀል ግጭት ከተነሳ ለቀጠናው ከባድ መዘዝ እንደሚያመጣ አንድ ዓለም አቀፍ ተቋም አስጠነቀቀ። ተቋሙ ግጭቱ ከፈነዳ የኢትዮጵያ የውስጥ ቀውስ ይባባሳል ሲልም ተደምጧል። ከዚህ በተጨማሪ በድንበርና በባህር በር ጉዳይ ሀገራቱ ድርድር እንዲያደርጉ ጠይቋል። ክሊንግዲል የተባለ የኒዘርላንድ የምርምር ተቋም የኢትዮ ኤርትራን ሰሞነኛ ውጥረት አስመልክቶ ማስጠንቀቂያ አውጥቷል። ተቋሙ ሁለቱ ሀገራት ወደ ግጭት እንዳይገቡ የአውሮፓና አፍሪካ ሕብረትን ጨምሮ ሀያላን ሀገራት ዲፕሎማሲያዊ ጫና እንዲያደርጉ ጠይቋል። ኢትዮጵያና ኤርትራ ወደ ግጭት ከገቡ ከባድ ቀውስ ሊፈጠር ይችላል በማለት ተናግሯል። ተቋሙ የአውሮፓና አፍሪካ ህብረት ሁለቱን ሀገራት ችግራቸውን በሰላም እንዲፈቱ የዲፕሎማሲ ስራ እንዲሰሩም ጥሪ አቅርቧል። ሁለቱም ሀገራት ተቃዋሚዎችን ከመርዳት ይታቀቡ ያለም ሲሆን በድንበርና በባህር በሩ ጉዳይ ንግግር እንዲጀምሩ ጠይቋል። በየካቲት አጋማሽ በኤርትራ ወታደራዊ ግዳጅ መታወጁን ያስታወሰው ተቋሙ ይህም በሀገራቱ መካከል ግጭት ሊቀሰቀስ ይችላል የሚለውን መላምት የሚያጠናክር ነው ብሎታል። ግጭቱ ከተቀሰቀሰ በቀውስ ውስጥ ለሚታመሰው የአፍሪካ ቀንድ ቀጠና ተጨማሪ ራስ ምታት ነው ያለ ሲሆን ከቀጠናው አልፎ ለአውሮፓም መዘዝ ይዞ መምጣቱ አይቀርም ብሏል። ኤርትራ የአብይ አህመድን የባህር በር ፍላጎት እንደ ስጋት ተመልክተዋለች የሚለው የተቋሙ ማስጠንቀቂያ ሪፖርት ከግብጽ ጋር የምታደርገው ግንኙነትም የዚህ ስጋት ውጤት እንደሆነ አንስቷል። ከ750 በላይ የሐዋሳ ዩኒቨርሲቲ ሰራተኞች በተቋሙ ከስራ እንደሚሰናበቱ መገለጹና አምስት ሰራተኞች መታሰራቸው ቅሬታ አስነሳ። በማኅበራት ተደራጅተው በሐዋሳ ዩኒቨርሲቲ በምገባና በሌሎች ስራዎች ከ15 ዓመት በላይ ያገለገሉ ከ750 በላይ ሰራተኞች የደሞዝ ማሻሻያና ቋሚ ቅጥርን በመጠየቃቸው ብቻ ዩኒቨርሲቲው ከስራ ገበታቸው እንደሚያሰናብታቸው መግለጹንና ከጥያቄው ጋር ተያይዞ ከአምስት በላይ ሰራተኞች መታሰራቸውን ለአዲስ ስታንዳርድ ገልጸዋል። ለደህንነታቸው በመስጋት ስሜ ባይጠቀስ ያሉ ሰራተኛ እኔ ጽዳት ነው የምሰራው፣ 17 ዓመታት አገልግያለሁ። በወር 1100 ብር ነው የሚከፈለኝ ጭማሪ ስንጠይቅ የምንከፍለው ጭማሪ የለም እናሰናብታችኋለን አሉን ከፈለጋችሁም መክሰስ ትችላላችሁ የሚል ምላሽ ተሰጠን ብለዋል ከመካከላቸው የታሰሩ ግለሰቦች ሐዋሳ 01 ፖሊስ ጣቢያ እንደሚገኙ በመግለጽ የእስሩ ምክንያት ለምን ተሰባሰባችሁ የሚል ነው ብለዋል በአንድ ሺ ብር ደሞዝ እየሰራን ኑሮ ውድነቱን መቋቋም አልቻልንም ያሉት ቅሬታ አቅራቢዎቹ የተሰባሰብነውም ለሚዲያ ቃላችንን ልንሰጥ ነበር ሲሉ አስረ ተዋል በዚህ ምክንያት እንዴት ስማችን ይጠፋል ለምንስ ይተላለፋል በማለት ከታሰሩት ውስጥ ለረዥም ዓመት እንጨት በመፍለጥ ለትርፋ እንጀት በሽታ ተጋልጠው ቀዶ ጥገና የተሰሩ እንደሚገኙም ገልጸዋል 24 ሰዓት ነው ግቢ ውስጥ የምንሰራው ያሉት ሰራተኞቹ ከግቢ ወተን ሌላ ስራ ለመስራትም ጊዜ የለንም ሁሉም በችግር ላይ ነው በዚያ ላይ ወጥ የተደፋባቸው እጃቸውን ማሽን የቆረጣቸው ከ50 በላይ አካል ጉዳተኞች አሉ ብለዋል ሲክቫ ያነጋገራቸው አንድ የሲዳማ ክልል ሰላምና ጸጥታ ቢሮ አካል ከክልል ይታሰሩ የሚል ትዕዛዝ አለመተላለፉን ገልጸው እየለፉ እስከሆነ ድረስ ቢጨመርላቸው እኛም ደስ ይለናል ነገር ግን እነዚህ ሰዎች ታስረዋል ወይ ማነውስ ያሰራቸው የሚለውን ለመጠየቅ እየሞከርኩኝ ነው ብለዋል በተጨማሪም ሰራተኞችን ለምን እንደታሰሩ መብራሪያ የተጠየቁት የሲዳማ ክልል ፖሊስ ኮሚሽን ምክትል ኮሚሽነር ካሳጩቦ የማውቀው ነገር የለም የሚል አጭር ምላሽ ስለመስጠታቸው ተሰምቷል። የምስራቁ መስመር ተብሎ በሚታወቀው ከሶማሊያና ጅቡቲ ወደ የመን በሚወስደው የፍልሰት መስመር በኩል የሚጓዙ ፍልሰተኞች ቁጥር ባለፉት ሁለት ዓመታት በ13 በመቶ መጨመሩን ዓለም አቀፉ የፍልሰት ድርጅት አስታውቋል። በተጠቀሰው ዓመት በዚህ መስመር በኩል ከኢትዮጵያ የወጡ ፍልሰተኞች ብዛት በ27 በመቶ ጨምሮ ቁጥሩ ከ234000 በላይ መድረሱን የድርጅቱ መረጃ ያመለክታል። በዚሁ ዓመት በመስመሩ ከተጓዙ ፍልሰተኞች መካከል 96 በመቶዎቹ ኢትዮጵያውያን ናቸው ተብሏል። በተጠቀሰው ዓመት 462 ፍልሰተኞች በጀልባ መስጠም እንደሞቱም ድርጅቱ ጠቅሷል። ባለፉት ወራት ከሳውዲ አረቢያ ከተመለሱት ፍልሰተኞች መካከል 35 በመቶዎቹ ወደ አማራ ክልል፣ 30 በመቶዎቹ ወደ ትግራይና፣ 29 በመቶዎቹ ወደ ኦሮሚያ ክልል ሄደዋል ተብሏል። ቻይና ከአሜሪካ ጋር ለሚደረግ ማንኛውም አይነት ጦርነት ዝግጁ መሆኗን ገለጸች። ትራምፕ በቻይና ምርቶች ላይ ተጨማሪ ቀረጥ ከጣሉ በኋላ ሁለቱ የዓለም ግዙፍ የኢኮኖሚ ባለቤቶች ወደ ንግድ ጦርነት ለመግባት ተፋጠዋል። ቻይና በአሜሪካ የእርሻ ምርቶች ላይ ከ10 እስከ 15 በመቶ ቀረጥ በመጣል ለዶናልድ ትራምፕ እርምጃ ምላሽ ሰጥታለች። የቻይና ኤምባሲ በኤክስ ገጹ ላይ አሜሪካ የምትፈልገው ጦርነት ከሆነ የታሪፍ የንግድ ወይንም ሌላ አይነት ጦርነት እስከ መጨረሻው ለመዋጋት ዝግጁ ነን ሲል ማክሰኞ ዕለት የሀገሪቱ የውጭ ጉዳይ ሚኒስቴር የሰጠውን መግለጫ በድጋሚ ጠቅሷል። ይህ የቻይና መግለጫ ትራምፕ የፕሬዝዳንትነት ስልጣናቸውን ከተረከቡ በኋላ የተሰማው የመጀመሪያው ጠንካራ አቋም ነው። ከዚህ ቀደምም ቻይና ወደ ጦርነት ለመግባት ዝግጁ መሆኗን ተናግራ የምታውቅ ሲሆን፣ በጥቅምት ወር ፕሬዝዳንት ዢ በታይዋን ደሴት ዙሪያ ወታደራዊ ልምምድ ሲያካሂዱ ለነበሩ የሀገሪቱ ወታደሮች ለጦርነት ዝግጁነታቸውን እንዲያጠናክሩ ትዕዛዝ ሰጥተዋል። ማስፈራራት አያስፈራንም፣ ዘለፋ በእኛ ላይ አይሰራም። ጫና ማድረግ፣ ማስገደድ ወይንም ማስፈራራት ከቻይና ጋር ለሚደረግ ግንኙነት ትክክለኛው መንገድ አይደለም ሲሉም አክለዋል። አሜሪካ በበኩሏ በተመሳሳይ የቻይናን አቋም በማንጸባረቅ አሜሪካም ለየትኛውም ጦርነት ምላሽ ለመስጠት ዝግጁ መሆኗን አስታውቃለች። የቤጂንግ ባለስልጣናት ዶናልድ ትራምፕ የቻይናውን አቻቸውን ለበዓለ ሲመታቸው መጋበዛቸውን ተከትሎ የሁለቱ ሀገራት ግንኙነት በተሻለ ሁኔታ ላይ ሊሆን ይችላል የሚል ተስፋ ነበራቸው። ትራምፕ ወደ ዋይት ሀውስ ከመግባታቸው ጥቂት ቀናት ቀደም ብሎ ከቻይናው ፕሬዚደንት ጋር በጣም ጥሩ የስልክ ውይይት አድርገናል ብለው ነበር። ባለፈው ወር እንዲሁ ሁለቱ መሪዎች ሌላ የስልክ ውይይት ለማድረግ ቀጠሮ ቢይዙም ሳይሳካ መቅረቱን የሚያሳዩ መረጃዎች ግን ወጥተዋል።